እንዴት እንደምታምር ውስጥ ብትባሳያችሁ ባይ ነው የመጣው፣ እግዚአብሔር ነው ምላችሁ። እና ውብዬ በጣም ነው መወዳት፣ እኔ ማልክደው ነገር ውብዬ በጣም ነው መወዳት፣ በጣም ነው ማፈቅራት፣ ዘመኔን ሙሉ እታመንላታለሁ። ለአንድ ሰከንድ ከውብዬ ውጭ ከአንድ ሴት ጋር ህይወቴ ውስጥ በፍጹም አላስብም። ይሄ ቃሌ ነው፣ እግዚአብሔር ነው ምላችሁ። ከውብዬ ውጭ እኔ ህይወት ብዬ ሌላ ያስኩት ህይወት የለኝም፣ እግዚአብሔር ያውቀዋል። በቃ በህይወት ደግሞ ብዙ ፈተና ይገጥማል። አንዳንዴ ግን ደግሞ እስከዚች ሰከንድ ድረስ እስከ ዘለ አለም ድረስ ውብዬ ኖረች አልኖረች እታመንላታለሁ ምክንያቱም ውብዬን አውቃታለሁ። ውብዬን ስለማውቃት ምን አይነት መልካም ሚስት እንደሆነች እንኳን ለእኔ ማለት ነው ለሺው የምታስብ መልካም ሴት እኔ እንጃ በቃል መናገር አልችልም። ምንባይ ነው የሚመጣው እግዚአብሔር ነው አይለዋቃለሁ ይደማኛል። አንተ ለእሷ እንደምትታመን እሷን ታንት ታመነባሃለች። ታምና አይደል? እንዴት ላንተ እንኳን አንተ እንደዛ እንኳን ገብተህ አስለቅሰ በእናዞች ፊት በአንተ ወላጆች ፊት ምናምን በጣም ገብተሃት አስለቅሰሃት በፍቅር ስትቀበል የምር እንደገና ደግሞ ልቧን ዛሬ ላይ የተለቀቀው ቪዲዮ ላይ ደግሞ ልቧ ተሰብሯል። እንደግና ድጋሜ ማለት ነው፣ ወደ ቀልብ ተመልሰናል ተመልሷል ብለን በጣም ደስተኛ ስንሆን እቺ ደግሞ ትመጣለች፣ እና ድጋሜ ልቧን ተሰበረችው። እንደዚህ ማድረግ የለብህም። ሚስት ከምንም ቅድሚያ ናት። እሺ፣ ከፈጣሪ በታች ሚስት ከምንም ቅድሚያ ናት። ለቤት አንተ አባወራ እንደሆንክ እሷ ደግሞ ለቤት እመቤት ናት፣ ለልጆች እናት ናት። ደግሞ ብዙ ስቃይ አይታራም ልጅ የምትወልደው፣ የልጆችን እናት አታስለቅስ። የምሪ ነው። ልጆች ወደፊት ደግሞ ይህን አይቶ እናቴን እንደዚያ አርግቶ ነው ለካ ያሰቃየው። እቺ ደግሞ ጤኒ ጥዬ ልጅ የተወለደችው የሚጣ ማለት ነው። የምር እንኳን አሁን ክርስትና ሳሰው እየደረሰ ነው፣ ጎናው መሆን አለበት። ብዙ ነገር እኳ አለ፣ እሷን መንከባከብ አለብህ። ለምንድን ነው እንደዚህ የምታደርገስ? ለምን ታስቀያልና? ይሄ በማርያም ወደ ቀድሞ ተመለስ። እስቲ ራስህን አስብ። ሄድ ቤተክርስቲያን ሄደ ራስህ እስቲ ብቻ ሆነ ጸልይ። አምላኬ ወደ ቀድሞ ልቦና መልሰኝ። የምሬ ነው። ለምስቴም ታማኝ ባል እንድሆን፣ ለቤቴም ደግሞ ታማኝ የቤት አባወራ እንድሆን፣ ለልጆቼም አባት እንድሆን ብለ ጸልይ። ይሄ የምሬ ነው። ከዚህ አይነት መንገድ ወጣ አይኖ አቃለ አቀሎ አንተን ኮ እየደገፋት ብዬን በጣም እያሳዘነ ነው እሱ ማለት ነው። አይ በናት ፕሊዝ ልለምነ እኔም ወዶ አለው፣ ግን ኤውልክ በፍቅር በትዳራቸው ውስጥ እየገባ ነው። እሱም በሆን ወዶ አደለም እኳ እናንተ ሁለታቸውም ወዳቸው አደለም። በአልፎ እናንተ ስትከራከሩ ምናምን ልጅቷ መታ እጇ ላይ ያደረገችው ነገር ላይ ነው ያለው ችግሩ ማለት ነው። ግን ይህን ለምድነው? ቆመ ብለ ራሱ አንተ ቢሄዷ ታይም እንዴና ይሄ ቪዲዮ ታይም ካንተ ጋር ከልጆቹ ጋር ስት እሱ ሲከራከር እናቷ አስታርቃለሁ ብላ ስትመጣ እየተከራከረች እጁ ላይ ሰንሰለት ነው ምንድነ? አደረገችው። የምሬ ነው። እሷ ጋር ታርቅ እኔ እንደ ስጦታ አበረክት ልሃለሁ ምንም ነገር ቢሆን ማለት ነው። አንተ ያደረገውን ይህ ወርቅ ብርቅብር ነው አደር እኔ ያደርግልሃለሁ። የምሬ ነው። እንደ ስጦታ ከእሷ ጋር ሁብዬ ጋር ተመለስና ማለት ነው። እሱን አውጥተጣለው የምሬ ነው ናሂ

የምሪ ነው ምን ብዬ ልንገርክ? የምር እኔ በጣም ነው የከፈኝ። ጤ እቺ ማታ ማርያም ትንሽ ይሄ አንተን ጎታ ትልቅ ይሄ ከቤት ግት ስታስወጣ ውብዬ አቅም እኳ አላት፣ ግን ነገ ምን ይፈጠራል በምሏ በማሰቧ ነው እንደዚህ ዝመምላ ማለት ነው። ውብዬ በጣም ትግስተኛ ናት። በዚህ አጋጣሚ የምሪ ነው በጣም ትዕግስተኛ ለአንተ አሳቢ የመልካም ትዳር ናት። ገባ ከእግዚአብሔር የተሰጠች መልካም ስጦታ በቃ እንደ አክሊል እያት። ይህ ፅያ ናት አክሊል ይለ እንደ እሱ ያት ምሬ ነው። ይሄ በጣም ነው የምንወዳችሁ። ማርያም እኔ ከአርባ ምጫ ጀምሪ በጣም ነው የምንከታተል፣ እና እኔ ስለምወድ ለውብይም ስትልም እንደው ታርቀህ ተመልሰው ቤተሰቦችንም ማስደስታቸው ብዙ የአንተ ምቀኞች ሊኖሩ ይችላሉ። እነዚ አንተዋቸው ቀን ስታገኘ ግን እነዛ ተመልሰው ይቅርታ እንደሚሉ ይሄ ማወቅ አለብ። እና ወደ ህሊና ተመልሰ እስኪ የምሬ ነው። ወደ ቤተ ክርስቲያን ሄድ፣ አትጎዳ፣ ምንም አትሆንም። የቤተ ክርስቲያን ደጅ እርገጥ፣ ከዛ በኋላ ማንነትን ያን ታውቀዋለህ ናየ እና ወደ ራስ ብትመለስ እኔ በጣም ደስ ይለኛል። ስጀመር በውስጥ እኔ ማወራ በጣም ብዙ ነገር አለኝ እኔ በውስጥ ብታናግረኝ ደስ ይለኛል። ቁጥረንም ብትልክልኝ በጣም ማወራ አለናአሁን ጽፍል ሲወጣ ፈጣሪ አክብርልኝ እኔ ወንድም ክፉ